የሰኞው እኩለ ቀን ዜና መጽሔታችንን ጀምረናል። አቤት ጉዳዮቻችን ያስፈልጋል። ለመንግስት አገልግሎትና አስተዳደር ሪፎርም ትግበራ ስኬታማነት ሁሉም በትኩረት ሊሰራ እንደሚገባ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። በአማራ ክልል ከተለያዩ የማህበረሰብ ክፍሎች ጋር እየተካሄደ የሚገኘው አጀንዳ የማሰባሰብ የምክክር ሂደት ዛሬም ለሶስተኛ ቀን እንደቀጠለ ነው። በትኩረትም እንመለከተዋለን። ከውጭ በአሁኑ ወቅት ከርግዝናና ከወሊድ ጋር በተያያዘ በዓለም በየሁለት ደቂቃው አንድ እናት እንደምትሞት የተባበሩት መንግስታት ሪፖርት አመላከተ። በቆይታችን ቀደም ብለን ካስተዋወቅናችሁ የሀገር ውስጥና የውጭ ዘገባችን በተጨማሪ የተለያዩ ጉዳዮች በዜና መጽሔታችን የሚዳሰሱ ነው የሚሆነው። በዛሬ የቀጥታ አጀንዳችን ሀገራዊ አንድነትና ዘላቂ ሰላምን በኢትዮጵያ ማምጣትን ዓላማው ያደረገው የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ባሕር ዳር ከተማ አጀንዳ የማሰባሰብና የምክክር ምዕራፍ ዛሬ የሶስተኛ ቀኑን አስቆጥሯል ማለት ነው። የሶስተኛ ቀን ቀኑ ውሎ ምን እንደሚመስል ደግሞ ሪፖርተራችን ጌታቸው ገደፋው ከቦታው ተገኝተ ተጨማሪ መረጃዎችን ወደ በኋላ ላይ የሚያጋራ ነው የሚሆነው። ሶሪያን አለኸኝ እንዲሁም በምልክት ቋንቋ ትርንጉርሳው ጋር አብናችሁ ቆይታ እናደርጋለን። አብራችሁን ቆዩ። ወደ ቀዳሚ ዘገባችን የምናልፈው ለመንግስት አገልግሎትና አስተዳደር ሪፎረም ትግበራ ስኬታማነት ሁሉም በትኩረት ሊሰራ እንደሚገባ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ልዕቀት በሰው ተኮር አገልግሎት በሚል መሪ ሀሳብ ለሶስት ቀናት ሲካሄድ የቆየው የፌዴራል ከፍተኛ የመንግስት አመራር አባላት ተሞክሮ ተኮር ስልጠና ተጠናቋል። ዘመኑ ጋር ተጨማሪ ያለው የመንግስት አገልግሎትና አስተዳደር ሪፎርም ትግበራ አይቀሬ ስለሆነ ለስኬታማነቱ ሁሉም ትኩረት ሊሰጥ እንደሚገባም ምክትል ጠቅላይ ሚኒስትር ተመስገን ጥሩነ ተናግረዋል። እንደ ሀገር የተደራጁ ተቋማት ግንባታ እየተከናወነ መሆኑን ያነሱት ምክትል ጠቅላይ ሚኒስትሩ የመንግስት አገልግሎት አስተዳደር ሪፎርም ፈጥኖ መሳካት ትልቅ ፋይዳ ያለው መሆኑንም አንስተዋል። ሁሉም ክልሎች የሲቪል ሰርቪስ ግንባታም በፍጥነት እውን እንዲሆን ፍላጎት እንዳላቸው ተቁመው ለዚህም ዝግጁነታቸውን ማረጋገጣቸውን ገልጸዋል። የህዝብ ምሬት ያለበት ዘርፍ ነው የመንግስት የአገልግሎት አሰጣጥ ስለዚህ ሪፎርም አይቀሬ ነው የሚለውን ነገር መውሰድ ያስፈልጋል። ትኩረት ሰጠንም መስራት ያስፈልጋል። ህዝቡም በጣም በትኩረት የሚፈልገው ነው። አመራሩም የሚፈልገው ነው። ሲቪል ሰርቫንቱም የሚፈልገው ነው። ስለዚህ ሶስቱም የሚግባቡበት የመንግስት አገልግሎት የተሳካ እንዲሆን ማድረግ የዚህ አመራር በጣም ትልቅ አቴንሽን መሆን አለበት በኢትዮጵያ እየታየ ያለውን የተደራጀ የመንግስት ስርዓት ጅማሩ ከሲቪል ሰርቪስ ሪፎርም ጋር በማናበብ ተግባራዊ ማድረግ እንደሚገባም ጠቁመዋል። የሪፎርሙ መሳካት በሀገር ደረጃ ለተጀመረው የተቋማት ግንባታውን መሆን ትልቅ ሚና እንደሚኖረውም ነው የገለጹት። አገልጋዩም ተገልጋዩም አመራሩም ይሄን ጉዳይ በደንብ እንደ ትልቅ ክሬዲት መውሰድ ያስፈልጋል። ትልቅ ስራ ነው እየተሰራ ያለው በየሚኒስትር መስሪያ ቤቱ። ይሄን ደግሞ አናቦ አሁን ከጀመርነው ስፒድ እንዴት እንፍጠን ነው ስለ ሲቪል ሰርቪስ ሪፎርም ስናወራና ከሌሎች አካባቢዎች ጋር ያለንን በጣም ትልቅ ነገር እና እየጀመርን ያለውን ነገር በሲስተም ደግፈን መሄድ ያስፈልጋል። የሪፎርሙ መሳካት ለተቋማት ግንባታ ትልቅ መሰረት የሚሆን ያሉት ምክትል ጠቅላይ ሚኒስትሩ ፣ ተቋማት ለሕዝቡ የሚሰጡትን አገልግሎት እንዲጨምሩ የሚያደርግ መሆኑንም ተናግረዋል። እንደ ሀገር የመንግስት አገልግሎትና አስተዳደር ሪፎርም ለማሳካት የተደራጁ አግባቦች መኖራቸውንም ገልጸዋል። ይህን ሪፎርም ማሳካት አለብን ማሳካት አለብን የምንለው ካሳካን አንደኛው የተቋም ግንባታ ስራችንን እያጠናከር እንሄዳለን። አንዱ የተቋም ግንባታ ስራ የምንለው ተቋማት በሚሰጡት አገልግሎት ምንም አይነት አገልግሎት ስንል ለህዝብ የምንሰጠውን አገልግሎት የሚጨምር ነው። ለህዝብ ማለት ተገልጋይ መጥቶ የሆነ አገልግሎት የሚያገኝበትን ብቻ ሳይሆን መሰረተ ልማት ግንባታ ላይ የተሰማሩ ካሉ የጄኔሬሽን ግንባታ ላይ የትምህርት እና ሌሎች የተሰማሩ ካሉ ለህዝብ የምንሰጣቸው አገልግሎቶች በጣም የተሳለጡ የተናበቡና ተደራሽ የሆኑ መሆን አለባቸው ነው። ስለዚህ ከተቋም ግንባታ አኳያ የምንፈልገው ይህን ሪፎርም በዚህ ጉዳይ ላይ ሲቪል ሰርቫንታችን ትልቅ አስተዋጽኦ ስላለው ነው። ተገልጋያችንን የማያማርር በጣም ተደራሽ የሆነ ፈጣን የሆነ እና ደግሞ ትራንስፓረንት የሆነ አገልግሎት መስጠት ስላለብን ነው። የለውጡ መንግስት እስካሁን በርካታ የሪፎርም ተግባራትን ማከናወን መቻሉን ያነሱት ምክትል ጠቅላይ ሚኒስትሩም አሁንም ይህንን ሪፎርም ውጤታማ ለማድረግ በቁርጠኝነት እንደሚሰራም ጠቁመዋል። አይቀሬ ነው ብለን ከተነሳን ከእኛ አቅም በጣም ታች ያለ ስራ ነው መስራት እንችላለን። እያንዳንዱ ሰው ዴሊቨር ያርግ፣ ስራ እንስጠው፣ አቅም ይኑረው፣ አገልግሎቱን ለመሸከም የሚለውን ነገር እንውሰድ። ሰራተኛችንን ማሰራት ግን እና ፕሮዳክቲቭ ማድረግ አለብን ነው አንዱ ትልቁ የሪፎርሙ አካል እና አገልግሎት መስጠት ያስፈልጋል የሚል ነው። የመንግስት አገልግሎትና አስተዳደር ሪፎርሙን የጀመሩ ተቋማት መኖራቸው ሌሎች ወደ ትግበራ ሲገቡ አርአያ የሚሆኑ ልምዶች እንደሚገኝባቸውም ጠቁመዋል። በአማራ ክልል ባሕር ዳር ከተማ አጀንዳ የማሰባሰብና የምክክር ምዕራፍ እንግዲህ ከተጀመረ ሶስተኛ ቀኑን አስቆጥሯል። መግቢያችን ላይ እንደነገርናችሁ ማለት ነው። ይህንንም በማስመልከት ለአድማጭ ተመልካቾቻችን ይህንኑ ወቅታዊ ጉዳይ እያደረስናቸው ነው የሚገኘው አሁንም እናደርሳቸዋለን። ይህንኑ ወደ ተመለከቱ ዘገባዎች ነው የምናመራው። በአጀንዳ የማሰባሰብ ሂደቱ ተሳታፊዎች አሉ የሚሏቸውን ሀሳቦች በነጻነት እያነሱ መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን ቃል አቀባይ ጥበቡ ታደሰ ተናገሩ። በሀገራዊ ምክክር ሂደቱ የአማራ ክልል አጀንዳ የማሰባሰብ ሂደት በመከናወን ላይ ይገኛል። ተጨማሪውን ደግሞ ከዘመኑ ይርጋ እንከታተል። በአማራ ክልል በሀገራዊ ምክክሩ መጋቢት 27 የተጀመረው አጀንዳ የማሰባሰብ ሂደት ቀጥሏል። የአጀንዳ ማሰባሰብ ሂደቱን የሁለተኛ ቀን ውሎ በሚመለከት ለአማራ ሚዲያ ኮርፖሬሽን ማብራሪያ የሰጡት የኢትዮጵያ ሀገራዊ ምክክር ኮሚሽን ቃል አቀባይ ጥበቡ ታደሰም ለተሳታፊዎች የምክክር ሂደቱን አስፈላጊነት ማብራሪያ ከተሰጠ በኋላ የመጀመሪያ ደረጃ አጀንዳ የማሰባሰብ ሂደት በይፋ ተጀምሯል ነው ያሉት። እነዚህ የኅብረተሰብ ተወካዮች ምን ሊሰሩ ነው የመጡት፣ ስራ ውስጥ እንዴት ይከናወናል የሚለውን አጭር ገለጻ ተደርጎላቸዋል። በአጠቃላይ በምክክር ሂደቱ አስፈላጊ ለማንነት እና ዛሬ የሚሰበስብ መሰብሰብ የሚጀምረው አጀንዳ በራሱ ምንድነው ፋይዳው፣ ወዴት ነው የሚሄደው የሚለውን ነገር ማብራሪያ ተሰጥቷቸዋል። ከዛ ከዚህ ገለጻ በኋላ በቀጥታ ወደ ውይይቱ ነው የገቡት፣ ወደ ምክክሩ ነው የገቡት። ምክክሩ የሚያደርጉባቸው የመነሻ ጥያቄዎች አሉ እና ደግሞ ሌሎች እነሱ ማንሳት የሚፈልጓቸው ማንኛቸውንም አጀንዳዎችን እንዲያነሱ ተደርጓል። ሀገራችን አሁን ላለችበት ለነበረችበትም ሁኔታ ችግር ናቸው የሚሏቸው ምክንያቶች ናቸው የሚሏቸውን እና የመፍትሄ ሀሳብ ናቸው የሚሏቸውንም ጭምር በስፋት ሲወያዩ ነው ቀኑ ሙሉ ያሉት። በዚሁ አጀንዳ የማሰባሰብ ሂደትም የአማራ ክልልን በሀገራዊ ምክክር ሂደቱ የሚወክሉ እጩ ተሳታፊዎችን የመለየት ተግባር መከናወኑንም ነው ቃል አቀባዩ ያነሱት። በአብዛኛው እየተካሄደ ያለው ምንድን ነው ከየቡድን መወያያ ጠረጴ ዛዎቹ እጩ ተወዳዳሪዎች ይጠቆማሉ። ከእያንዳንዱ ቴብል ላይ ከእያንዳንዱ ጠረጴዛ ላይ ቅድም እንዳልኩ ከስምንት እስከ አስር ሰዎች ናቸው ያሉት። ከእነዚህ መካከል ሁለት ሰዎች በእጩነት ይቀርባሉ። አንዷ ሴት መሆን አለባት። በኮሚሽኑ አሰራር መሰረት እያንዳንዱ እዚህ የምታየው የማህበረሰብ ክፍል ዘጠኝ ዘጠኝ ተወካዮች ይኖሩታል። እነዚህ ዘጠኝ ተወካዮች የአማራ ክልልን የማህበረሰብ ድምጽ ይዘው በሀገራዊ ምክክሩ ላይ የሚሳተፉ ናቸው። ስለዚህ በቀጣይ ሂደት የሚመረጡ ተመራጮች ናቸው የሚሆኑት። አሁን ግን እጩዎች የሚቀርቡበትን ሂደት ያከናውናል። በአጀንዳ የማሰባሰብ ሂደቱ ተሳታፊዎች አሉ የሚሏቸውን ጉዳዮች ያለምንም ጣልቃ ገብነት በነጻነት ሲያነሱ መዋላቸውንም አቶ ጥበቡ ተናግረዋል። ይሄ ሂደት በጣም ግልጽ ነጻ ሆነው ማንኛውም ማህበረሰብ ክፍል ተወካይ የወከለው ማህበረሰብ ክፍል አጀንዳ ያለምንም መሸማቀቅና ያለምንም ጫና መግለጽ እንደሚቻል በተደጋጋሚ ከመግለጽም ባሻገር ለዚህ ደግሞ አመች የሆኑ ሁኔታዎች እንፈጥራለን። እርስ በእርሳቸው የመነጋገሩ ነገር በዚህ በዚህ አግባብ በጣም ቀ ቀና ነበረ እንደገና ደግሞ የህብረተሰቡን ቁርጠኝነት በጣም በርካታ ሀሳቦች ተነስተዋል በዚህ መድረክ ላይ ማለት ነው ስለዚህ ህብረተሰቡ መነሳት አለባቸው ሊታዩ ይገባቸዋል የሚላቸውን ሀሳቦች በሙሉ ምናልባት ከሰማይ በመለስ በጣም በርካታ ጉዳዮችን ያነሳበት ስለሆነ ያለምንም መሸማቀቅ ያለምንም ጫናና ተጽዕኖ ሲካሄድ የነበረ መድረክ ስለነበረ በጣም ውጤታማ ነው ብለን እናስባለን። የአማራ ክልል አጀንዳ የማሰባሰብ የምክክር ሂደት እንደቀጠለ ይገኛል። አጀንዳ በማሰባሰብ በምክክር ሂደቱ ንቁ ተሳትፎ በማድረግ ኢትዮጵያን ማስቀጠል ይገባል ሲሉ በአጀንዳ ማሰባሰብ ሂደቱ ላይ እየተሳተፉ ያሉ የህብረተሰብ ወኪሎች ተናገሩ። የኢትዮጵያ ሀገራዊ የምክክር ኮሚሽን በአማራ ክልል ባሕር ዳር ከተማ አጀንዳ የማሰባሰብ ተግባሩን እያካሄደ ይገኛል። ተጨማሪውን ከጌታቸው ገድፈው እንከታተለን የኢትዮጵያ ሀገራዊ የምክክር ኮሚሽን በአማራ ክልል አጀንዳ የማሰባሰብ ተግባሩን እያከናወነ ይገኛል። በአጀንዳ ማሰባሰብ ሂደቱ ላይም የተለያዩ የማህበረሰብ ክፍሎች እየተሳተፉ ነው። በአጀንዳ የማሰባሰብ ሂደቱ ግልጽ፣ አካታች፣ አሳታፊና ገለልተኛ በሆነ ሁኔታ በነፃነት ሀሳባቸውን አቅርበው ውይይት እያደረጉ መሆኑን አሚኮ ያነጋገራቸው የውይይቱ ተሳታፊ የማህበረሰብ ክፍሎች ተናግረዋል። ኢትዮጵያ ላይ ሰላም እንዲሰፍንና ህዝቡ ሰላሙን አግኝቶ አምርቶ እንዲጠቀም፣ ነግዶ እንዲጠቀም ተማሪው ተምሮ መድረስ የሚገባው ቦታ እንዲደርስ የሚደረገው እንቅስቃሴ ሁሉ በሰላማዊ መንገድ እንዲሆንና ይቺ ሀገር ወደ ተሻለ አቅጣጫ እንድታመራ የሚያመላክት ነው። ተሳታፊውን በንቃት ነው እየተሳተፈ ያለው። አጠቃላይ ድባቡ ስታየው እጅግ አሪፍ፣ ማራኪ፣ ሳቢ የሆነ ሁሉንም ማህበረሰብ ያቀፈ እኔ አማርኛ ተናጋሪ ነኝ ኦሮሞኛ ተናጋሪ ወንድሞቼ እህቶቼ ብዙ የምክክር ኮሚሽኑ ላይ ተገኝተዋል። ስለዚህ አንዱ አንዱ የበላይ አንዱ የበታች የሆነበት ነገር እስካሁን በሂደቱ አላየሁም። ስለዚህ የበለጠ እንዳውም ይህንን የበለጠ ምክክር የምናደርግበት ሞራር ጭምር ያለበት ስለሆነ እኔ ራሴ ከመጣሁ ጀምሮ በጣም ደስ ብሎኝ እየተወያየን ያለንበት ደረጃ ነው። የምክክር ሂደቱ እንደ ክልልም ሆነ እንደ ሀገር የሚስተዋሉ ችግሮችን ለመፍታት ያግዛል የሚል ተስፋ እንዳላቸውም አስተያየት ሰጪዎቹ ገልጸዋል። ስልጣኔ በሌለበት ዘመን ጥንት አባቶቻችን ያቆዩዋትን ሀገር ዛሬ ላይ በሰለጠነ ትውልድ ችግር ላይ መውደቅ የለባትም ሲሉም አሳስበዋል። በሀገር ላይ ተመሳሳይ አስተሳሰብ ሊኖረን ይገባል፣ ኑ እንመካከር ሲሉም ጥሪ አቅርበዋል። ብልጥ ሰው ከጎረቤቱ ይማራል፣ ሞኝ ሰው ደግሞ ከራሱ ይማራል እንደሚባለው ሁሉ እኛም በጎረቤት አገሮች ላይ ትምህርት ወስደን እነ የመንን እነ ሶሪያ በእንደዚህ አይነት ሁኔታ ላይ እንዴት እንደሆኑና እንዴት እንደተጎሳቆሉ እያየን ነውና ሁላችንም ለመመካከር ወደ ዝንንጣ ነው። ህዝብ እየተጎዳ ነው። በእርግጥ አማራ ክልል አሁን እንደ እውነት ከሄድን እኛ አማራ ክልል ዜሮ ላይ ነው ያለው። ያንን ለመመለስ ደግሞ ይሄ ኮሚሽን ኮሚሽን ወሳኝ ነው። ይህች ሀገር በሁለት እግሯ ቆማ እንድትቀጥል ጥንት አባቶቻችን ሳይሰለጥኑ በባዶ እግራቸው እየተንቀሳቀሱ እንደ ዛሬ ስልጣኔ በሌለበት ዘመን ያቆዩአትን ሀገር ዛሬ ላይ ግን የሰለጠነ ትውልድ እያላት ይቺ ሀገር ችግር ውስጥ መግባት የለባትም። መበተን የለብንም እኛ ኢትዮጵያውያኖች አንድነት ነው የምንፈልገው። ይሄ ውስጥ ለውስጥ የምናደርገው ክፍፍል ቀርቶ አንድ ኢትዮጵያን አስበን ተሳስበን ሀገራችንን ማስቀጠል መቻል አለብን። ብዙ ችግር አለብን እኛ ኢትዮጵያኖች። የውጭ ወራሪዎችም እኮ ያስቡናል፣ ሊመለከቱናል፣ ሊያተራምሱናል። ያንንም ማገናዘብ አለበት። የምንመካከረው እንደ ኢትዮጵያ ነው የሚሉት፣ አስተያየት ሰጪዎቹ ከሌሎች ሀገራት ተምረን በምክክር ሂደቱ ንቁ ተሳትፎ በማድረግ ኢትዮጵያ እናስቀጥል ሲሉም ተናግረዋል። እኛ ኢትዮጵያዊነትን ነው አስቀድመን የምናስበው የምናየው። ስለዚህ ኢትዮጵያዊነትን እያቀነቀን ሁሉም ወንድማማችነትንና አብሮ መኖርን መሰረት አድርጎ ኢትዮጵያን ለማስቀጠል የሚችልበትን ሁኔታ ተገንዝቦ ለውጥ እንዲመጣ ነው የምንፈልገው። ኢትዮጵያ እየመከረች ነው የሚለው ነገር እኔ በውስጤ የሆነ ነገር የሚስልብኝ ነገር አለ። ሰሮያዎችን ስናይ ከነሱ ተምረን እኛ ኢትዮጵያ ላይ ቁጭ ብለን መመካከር እንዳለብን የሚያሳይ ነገር አለ። ከነሱ አይተን እኛ እርስ በርሳችን ከተጣላን እርስ በርሳችን ከተገዳደል ኢትዮጵያ እንደ ኢትዮጵያነቷ የምትቀጥልበት ነገር አለ ብዬ አላምኑ። የምክክር ሂደቱ በቀጣዮቹ ቀናትም ተጠናክሮ እንደሚቀጥል ከኮሚሽኑ የተገኘው መረጃ ያመላክታል። ከዚሁ የሀገራዊ ምክክር ጉዳያችን አልወጣንም። ተመልካቾቻችን፣ እንግዲህ ቀደም ብዬ መግቢያ ላይ እንደነገርኳችሁ በአማራ ክልል ከተለያዩ የማህበረሰብ ክፍሎች ጋር እየተካሄደ የሚገኘው አጀንዳ የማሰባሰብ የምክክር ሂደት ዛሬም ለሶስተኛ ቀን እንደቀጠለ ነው። እንግዲህ ሂደቱን አስመልክቶ በቦታው የሚገኘው ዘጋቢያችን ጌታቸው ገድፋው በቀጥታ መስመራችን ላይ የሚገኘው፣ ከሱ ደግሞ ተጨማሪ መረጃዎችን የምንሰማ ነው የሚሆነው። ጌታቸው እንደምንውልሃል። እንግዲህ እንደሚታወቀው በአማራ ክልል በባሕር ዳር ከተማ አጀንዳ የማሰባሰብና የምክክር ምዕራፍ ዛሬ ሶስተኛ ቀን አስቆጥሯል ማለት ነው። በሶስተኛ ቀን ውሎ ምን ምን ጉዳዮች ተነሱ? እስኪ ያሉህን መረጃዎች አጋራ ነው አመሰግናለሁ ሶሊያና። ተመልካቾቻችን እንደምን ዋላችኋል። እንግዲህ አንቺም ቀደም ብለሽ እንዳነሳሹ የኢትዮጵያ ሀገራዊ የምክክር ኮሚሽን በአማራ ክልል አጀንዳ የማሰባሰብ የምክክር ሂደቱን እያካሄደ ነው የሚገኘው። ዛሬ እንግዲህ ሶስተኛ ቀን ቀኑን ይዟል በዛሬ በሶስተኛ ቀኑም እንግዲህ ከተለያዩ የህብረተሰብ ክፍሎች የተወከሉ ወኪሎች ሀሳባቸውን አቅርበው ውይይት እየተደረገበት ነው የሚገኘው የኢትዮጵያ ሀገራዊ የምክክር ኮሚሽን ኮሚሽነር አምባሳደር ሞሀመድ ድሪር እዚህ አጠገቤ ይገኛሉ ከእርሳቸው ደግሞ ተጨማሪ መረጃዎችን የምንወስድ ነው የሚሆነው አምባሳደር ለጊዜዎት እጅግ በጣም ከልብ አመሰግናለሁ እንግዲህ የኢትዮጵያ ሀገራዊ ምክክር ኮሚሽን በዚህ በአማራ ክልል አጀንዳ የማሰባሰብ የምክክር ሂደቱን ላለፉት ቀናት እያካሄደ ነው የሚገኘው ዛሬም ቀጥሏል እስኪ ምን ምን ጉዳዮች እየተነሱ ነው አጠቃላይ የምክክር ሂደቱ ምን ይመስላል የዛሬውን ጨምረው አጠር አድርገው እስኪ መረጃ ይስጡ መጋቢት 27 ቀን ይፋ ከተደረገበት ጊዜ ጀምሮ እስካሁን ድረስ ሂደቱ እየቀጠለ ይገኛል የተለያዩ የማህበረሰብ ክፍሎችን የወከሉ ወደ አምስት ሺ ስድስት መቶ በላይ የሚሆኑ ተሳታፊዎች የሚገኙበት የአጀንዳ ማሰባሰብ የምክክር ሂደት ውስጥ ገብተዋል። ይህ ማለት አገራችን ካለባት አረንቋ ካሉባት ከፍተኛ ተግዳሮቶችና ችግሮች ለመውጣት የሚያስችሉ አጀንዳዎችን ያዋጣሉ ተብሎ ተስፋ ይደረጋል። ምክንያቱም አሁን ባሉን ህግጋት፣ አሁን ባሉን ድንጋጌዎች፣ አሁን ባለንም ህገ መንግስት ጭምር ልንፈታቸው የማንችላቸውን ችግሮች ለመፍታት ነው ይህ የሀገራዊ ምክክር ኮሚሽን የተመሰረተው። ይህንን ከዳር ለማድረስ ደግሞ የተለያዩ የማህበረሰብ ክፍሎች በሂደቱ እንዲሳተፉ አካታች፣ አሳታፊና ዲሞክራሲያዊ በሆነ ሂደት ውስጥ እንዲያልፍ ተደርገዋል። ባለፉት ጊዜያት የተለያዩ ክልሎች ላይ እንደሰራ ነው ሁሉ አሁን ዛሬ ላይ ቆመን ደግሞ የአማራ ክልል አይቻልም አይደረግም ሲባል የነበረ ቢሆንም ሁሉንም ተግዳሮቶች ተቋቁመን ከህዝባችን ጋር ሆነን አጀንዳዎቹን ህዝቡ እያሰባሰበ ይገኛል። ውይይቶቹንም እኛ እንግዲህ አጀንዳ ሰጪዎች አይደለንም። ከጎን የማየት የጎደላቸው ነገሮች ካሉ ተሳታፊዎቹ እነዚህን ከሂደቱ ጋር ሳይሆን ከቆይታቸው ጋር የተያያዙትን ለመፍታት ጥረቶች እየተደረጉ ይገኛሉ። እስከ ቅዳሜ ድረስ እንግዲህ አጀንዳቸውን አዋጥተው አሰባስበው ለኮሚሽኑ ያስረክባሉ ተብሎ ተስፋ ይደረጋል። ይህ ማለት ምን ማለት ነው? አገራችን ያሏት ችግሮች አሁናዊ ብቻ አይደሉም። ተንከባለው የመጡ ለዘመናት ያስቆጠሩ በመንግሥትና በሕዝብ መካከል መተማመን እንዳይኖር በሕዝቦች መካከል የመጠራጠር የመራራቅ ሁኔታዎች የፈጠሩ ግጭቶችም ያሉበት አሁንም ችግሩን በመሳሪያ አፈሙዝ እንፈተዋለን የሚሉ ወገኖቻችን አሉ። እነዛን ወገኖቻችንም ጥሪ አቅርበናል ከዚህ በፊት በሂደቱ እንዲሳተፉ። ምክንያቱም ይሄ አሁን የተያያዙቱ መንገድ ከዚህ በፊት የተሞከረ ነው። በመሳሪያ አፈሙዝ የኢትዮጵያን ችግር ለመፍታት አይቻልም። ህዝብን ማፈናቀል ተማሪዎች ትምህርት ቤት እንዳይገቡ ማድረግ፣ ገበሬው ማዳበሪያ እንዳይደርሰው ማድረግ፣ ህዝብን ማስተጓጎል እያገቱ ይሄንን ስራ የማድረግ አልባሌ የሆነ ተግባር ውስጥ የመግባት እንጂ የሀገራችንን መሰረታዊ ችግሮች ለመፍታት ከፈለግነ የምንፈታው በምክክርና በምክክር ብቻ ነው ብለን እናምናለን። ሌሎች ሀገሮችም ላይ የተደረገው ይሄው ነው። በኢትዮጵያ የማይሳካበት ምክንያት የለም። ቀጣይ ደግሞ ወደ ትግራይ ክልል ተሸጋግረን ይህንኑ በተለያዩ የሀገራችን ክልሎች የተካሄደውን ሂደት እንደዚሁም በሁለት ከተማ አስተዳደሮች ማለትም አዲስ አበባና ና ድሬዳዋ የተካሄደውን እናካሄዳለን ከፈጣሪ ጋር ከቸራ አምላክ ጋር ይሳካል ብለን እናምናለን። የአማራ ክልል ሕዝብ እንደታዘብ ነው ፍላጎቱ ችግሮቹ እንዲፈቱ በምክክር ብቻ ይፈታሉ ብሎ ስለሚያምን ከተለያዩ አካባቢዎች በነቂስ ወጥቶ በሂደቱ ላይ በዲሞክራሲያዊና አካታች በሆነ መንገድ የተሳተፈ ይገኛል። የኢትዮጵያ ሀገራዊ የምክክር ኮሚሽን ኮሚሽነር አምባሳደር ሙሐመድ ድሪር ለጊዜዎት ለነበረን ቆይታ እጅግ ከልብ አመሰግናለሁ። እኔም አሚኮን በጣም አመሰግናለሁ። ተረምላክ ተመልካቾቻችን እንግዲህ ኢትዮጵያ ሀገራዊ የምክክር ኮሚሽን በዚህ በአማራ ክልል በተለይም በባህር ዳር እያካሄደ የሚገኘውን የአጀንዳ የማሰባሰብ የምክክር ሂደት እንደቀጠለ ነው የሚገኘው። ዛሬ ሶስተኛ ቀኑን ይዟል። በቀጣዮቹ ቀናትም በተከታታይ እንደሚካሄድ ነው ከኮሚሽኑ የተገኘው መረጃ የሚያመለክተው። እንግዲህ አሚኮ በተለያዩ የሚዲያ አማራጮቹ ሂደቱን እየተከታተለ ከቦታው በቀጣይም የሚያደርስ ይሆናል። ለጊዜው ያለኝ መረጃ ይህን ነው። አመሰግናለሁ። ጌታቸው፣ ለመረጃዎች አመሰግናለሁ። ቀጥለናል ሌሎች ጉዳዮቻችንን ደግሞ እንመልከት። የብር ሸለቆ መሰረታዊ ወታደራዊ ማሰልጠኛ ትምህርት ቤት በአርባ አንደኛ ዙር ካስመረቃቸው መሰረታዊ ወታደሮች መካከል ሶስት ወንድማማቾች የውትድርና ህልማቸውን እያሳኩበት ነበር። ምሩቃን መሰረታዊ ወታደሮች የሀገራቸውን ሉዓላዊነት ለማስጠበቅና ሕዝባቸውን በትጋት ለማገልገል ዝግጁ መሆናቸውን አረጋግጠዋል። ዘላለም አስፋው ተጨማሪ ይነግረናል።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 ምን ያህል ጦር ይዞ ቢመጣ ኢትዮጵያን ዝርም ብሎ እንዳያይ እናደርጋለን በሚል እኛ ቃል ገብተናል። መሰረታዊ ወታደር አምረላ አደምና ሙባረክ አደም ሌሎች ወታደረኝ መሆን ህልማቸውን እውን ካደረጉ ወንድማማች ወታደሮች መካከል መሆናቸውን ይናገራሉ። በቃ ሀገሬን ሶስት ነካብኝ ሆነ የውጭ ወራሪ የውስጥ ሽምቆችም ስነኳት በቃ እኔ በጣም ነበር ይመር ሀገሬ ከሌለች እኔ መኖር አልችልም። ሀገሬን ለመጠበቅ ከልጅነት ጀምሮ ትልቅ ራይን ያለን እና ፈጣሪ መስገን ነው ለዛሬ ቀን ወታደሮ ሆኜ ለዚህ ማድረግ ስላበቃኝ ፈጣሪም ከልብ አመሰግናለሁ። እነዚህ መሰረታዊ ወታደሮች ሀገር በጠላት እንዳትደፈር እና የህዝባቸውን ሰላም ለማረጋገጥ የትኛውንም ዋጋ ለመክፈል ዝግጁ መሆናቸውን አረጋግጠዋል። በጣም ብዙ ፈተና ገላ ሊኖር ይችላል፣ ግን እናልፈዋለን። አገራችን ካለች ደግሞ ምንም ነገር ቢመጣም መኖር እንችላለን፣ ግን ያላገር ግን መኖር አንችልም። መከላከያ ማለት ትንሿ ኢትዮጵያ ነው።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 ወደ አለም አቀፍ ዘገባዎቻችን ተሻገርን። የሶማሊያ የጸጥታ ኃይሎች በአሸባሪው የአልሸባብ ታጣቂ ቡድን ላይ እርምጃ መውሰዳቸው ተሰማ። በሌላ ዜና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ አሜሪካ ቀንተዋል። እነዚህና ሌሎች አለም አቀፍ አጭር መረጃዎችን ከኪሩቤል ተሾመን እንከታተል የሶማሊያ ጸጥታ ኃይሎች ከ80 በላይ የአልሸባብ ተዋጊዎች መግደላቸው ተነግሯል። በታችኛውና በመካከለኛው ሸበሌ ክልሎች በአልሸባብ አሸባሪዎች ላይ ለአንድ ሳምንት የዘለቀ ዘመቻ ተከፍቶ እንደነበር የሶማሊያ ብሔራዊ የደህንነትና ጸጥታ ድርጅት ወይም ተቋም አስታውቋል። የቡድኑ ከፍተኛ አገልጋዮችን ጨምሮ በተከፈተው ዘመቻ መገደላቸው ተመላክቷል። ፈረንሳይና አልጄሪያ ዲፕሎማሲያዊ ምክክሮችን ማስቀጠላቸው ተሰምቷል። እንደ አውሮፓውያን